እንዲህ አላት፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋ ነውና ደስ ይበልሽ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው አላት። ብዙ ጸጋዎች አሉ፣ መኔጣችን ግን ጸጋ የሞላባት ናት። ምን የሞላባት? መሊተጸጋ ይሏታል አባቶቻችን የተከፈለባት ጸጋ የለም እኛ ወይ አንድ ጸጋ ወይ ሁለት ጸጋ ወይ ሶስት ጸጋ ሊሰጠን ይችላል ማንም ሰው ከፍጥረት መካከል በጸጋ ሙሉ የሆነ ሰውዬ ከእመቤታችን በስተቀር አንቺ አላት ከሴቶች መካከል ተለይተሽ የተባረግሽነሽ አላት። ማናቀውን አምላክ ያሳወቀችን እሷ ናት። የማይዳሰሰው መለኮት የተዳሰሰው ከእሷ በነሳው ሥጋ ነው። ለመለኮት ሥጋ የለውም ታውቃላችሁ። ለመለኮት ደም የለውም። ለመለኮት አጥንት የለውም። ከሥጋዋ ሥጋ፣ ከነፍሷ ነፍስ ነሳ ነው ምንለውኛል የማይታየው አምላክ የታየው የማይዳሰሰው አምላክ የተዳሰሰው ከድንግል ማርያም በነሳው ሥጋ ነው። እሷ ከፍጥረት ሁሉ በላይ የከበረች ናት። ከፈጣሪ በታች ከፍጡራን በላይ እንደ እመቤታችን የከበረ ማን የለም። እሷ ከማትመልጣለች አይባል። በዓለም ላይ አንዲት ሴት ብቻ አለች። ድንግል ናት፣ በስጋባ እንደገና ልጅ አላት፣ እናት ናት። እሷም እመቤታችን። ሌሎች ሴቶች ነገሥታትን ሊወልዱ ይችላል፣ መኳንንትን ሊወልዱ ይችላል፣ ሰማዕታትን ሊወልዱ ይችላል፣ ጻድቃንን ሊወልዱ ይችላል፣ ጳጳሳትን ሊወልዱ ይችላል፣ ሀገር መሪዎችን ሊወልዱ ይችላል። ድንግል ማርያም ወላዲተ አምላክ የወለደችው ሁሉን አስረጅቶ የሚኖረው በሞት ላይ ስልጣን ያለውን አሕዛብን በምረት በችሩ የሚገዛው የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነውን ጌታ ኢየሱስ ክርስቶስን በመውለዷ ከሴቶች ሁሉ የተለየችላት ክብረ ግባትናታችን ግባት እናታችን አመስገነዋል። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሬ እግዚአብሔር ፊት ሞገስ አግኝተሻልና አትፍሪ አላትና ዝቅ ብሎ እንዲህ ተብሎ ተጽፏል። ነው ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የለውን ልጅም ይባላል። ጌታ አምላክም የአባቱ የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ለዘላለም ይነግሣል። ለመንግሥቱ መጨረሻ የለውም። ይሁላችሁ ማንም ሰው ጽድቅ ሠርቶ ጻድቅ መሆን ይችላል። ማንም ሰው ስለ ሃይማኖቱ ተጋድሎ ሰማዕት መሆን ይችላል። ማንም ሰው ግን ድንግል ማርያምን መሆን አይችልም። ለምንድነው ማይችለው ብለን ስንል ድንግል ማርያም የወለደችው እግዚአብሔር ማንን ማንንም የወለደችው አምላክ ነው። የወለደች አምላክ ዳግም አይወለድም። ለዚህ ነው ማንም ሰው ድንግል ማርያምን መሆን አይችልም ብለን አፋችንን ሞልተን የምንናገርበት ምክንያት እግዚአብሔር ድጋሚ አይወለድም። ስለዚህ ከዚህ በፊት ያልሆነ ነው፣ ከዚህ በኋላ ማይሆን ነው። ድንግል ማርያም ልዩ ያደረጋት ይሄ ነው። ወላዲተ አምላክ ብለን ነው የምንጠራት ልጇን አምላክ ካል ነው። እሷ የማን እናት ናት የአምላክ እናት ልጇ ብርሃን ተብሎ ተጠርቷል እሷ የምን እናት ትባላለች ንገሩኝ ድምፃችሁን አውቶ የብርሃን እናት ልጅዋ እኔ ህይወት ነኝ ብሏ እሷ የምን እናት ናት የህይወት እናት ልጇ ፍቅር ነው እሷ የምን እናት ናት እንዴ ያለ አይደል የምንዘምረው፣ የፍቅር እናት ነው። ምን ሌላ ምን አለ? እመብርሃን ነው ምንላት? የብርሃን እናት፣ የብራሃን ወላዲተ አምላክ ነው ምንላት? የአምላክ እናት እናት እሷ የወለደችው ወገኖቼ አምላክን ነው። ለዚህ ነው ወላዲተ አምላክ። ቅዱስ ገብርኤል መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይል ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ደግሞ ምንድን ነው? እግዚአብሔር። የእግዚአብሔር ልጅ ምንድን ነው? እግዚአብሔር። የሰው ልጅ የሰው ልጅ የእግዚአብሔር ልጅ ይባላል አላት። ከዛ ዘመዷ ኤልሳቤጥ በእግዚአብሔር በተጎበኘች ታሪኳ በተቀየረ ነቀፌቷ እንደ እንደተወገደ ስድስት ወር እንደሞላት ለማስረጃ ነገራት። ዝቅ ብሎ በቤታችን ምስራቹን ብሥራቱ እንድትቀበል አንድ ቃል ተናገረ ቅዱስ ገብርኤል በውኑ ለእግዚአብሔር የሚሳነው ነገር አለን አላት በቃ በዚህ ቃል እመቤታችን ተሸነፈች ይኩነኒ በከመ ትቤለኒ አለች እንደ ቃልህ ይሁንልኝ ይደረግልኝ እነሆኝ የጌታ ባሪያ እመቤታችን የተሸነፈችበት ቃል በውኑ ለእግዚአብሔር የሚሳነው ነገር አለን የሚለው ቃል ክርስቲያን ወገኖቼ፣ ይሄ ድምጽ የሚሰማችሁ ባካችሁ፣ ለእግዚአብሔር የሚሳነው ነገር የለም። ለሰው የማይቻል ሁሉ ለእግዚአብሔር ይቻላል። ለኛ የከበደን ነገር ለእግዚአብሔር ቀላል። ችግራችሁን ከእግዚአብሔር በታች አርጉ፣ እግዚአብሔርን ደግሞ ከችግራችሁ ሁሉ በላይ አድርጉ። አሁን አንዳንዶቻችን የሆነ የሆነ ነገር እግዚአብሔር ይችላል ደግሞ የሆነ የሆነ ነገር እግዚአብሔር አይችልም ብለን እጃችንን አጣምረን እግራችንን አጣምረን ቁጭ ያለን ሰዎች አለን። እነግራችኋለሁ ለእግዚአብሔር የሚሳለው ነገር ሁሉም ነገር ከእግዚአብሔር በታች ሲሆን ነገሮቻችን የውላችሁ ከእግዚአብሔር በታች ሲሆኑ እግዚአብሔር ደግሞ ከችግሮቻችን ሁሉ በላይ ምንድን ነው ያለው ነቢዩ እኔ የስጋ ለባሽ ሁሉ አምላክ ነኝ። በእውኑ ለእግዚአብሔር የሚሳነው ነገር አለን? ተብሎ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 26 ላይ ተመዝግቧል። እስኪ ቃሉን አብረን እንበለው። እኔ በሉስ የስጋ ለባሽ ሁሉ አምላክ ነኝ። በእውኑ እኔን የሚያቅተኝ ነገር አለን ይላል የሰራዊት ጌታ እግዚአብሔር እግዚአብሔር እንዲያቀተው ነገር አለ ስለዚህ ምንድን ነው ችግራችሁ ወንድሞቼ ምንድን ነው ችግራችሁ እህቶቼ ችግራችሁ ከእግዚአብሔር በታች ጤና ነው ችግራችሁ እንጀራ ነው ችግራችሁ የፍርድ ቤት ጉዳይ ፍትታችሁ ነው ሂዱበት እናንተ ምንድን ነው ችግራችሁ ችግሮቻችን ሁሉ ከእግዚአብሔር በታች እግዚአብሔር ደግሞ ከላይ ነ። መልአኩ በውኑ ለእግዚአብሔር የሚሳነው ነገር አለና፣ እንምን ለእግዚአብሔር የሚሳነው ነገር እንደሌለ የሀገራችን ችግር፣ የቤተ ክርስቲያናችን ችግር፣ የግል ችግራችን ከሱ በታች ይፈታዋል። ያስተካችለዋል ተራራ የሆነብንን ደልዳላ ሜዳ ማድረግ ይችላል። ባሕር ከፍሎ በደረቅ ማሻገር ይችላል ይችላል። የኛ አምላክ የተቆረጠውን መቀጠል ይችላል። ያልቃሾችን እንባ ያብሳል። መካኒቷን ወላድ ያደርጋታል። ጤና ላጣው ጤና ይሰጣል። ስንቱ ምዛርክነ ለእግዚአብሔር የሚሳነው ነገር የለም። በቃ በዚህ ቃል እመቤታችን አሜን ይሁንልኝ፣ እነሆኝ የጌታ ባሪያ አለች። የጌታ ምን እናቱ ሆና ሳለ ባሪያ ነች፣ የጌታ ባሪያ ነች። እናቱ ነኝ አላለች፣ አልተመጻደቀች፣ አልታኮራራች። ራሷን ከፍ ከፍ አደረገች፣ ባሪያ አደረገች። መልአኩ እያናገራት ጌታችንን ፀንሷ አምላክን ፀንሳ ራሷን ባሪያ ያደረገች። የሁላችሁ እግረ መንገድ የክርስትና ልዩ ምልክቷ ትህትና ናት። ከእመቤታችን የምንማረው ትህትና ነው። መጽሐፍ ቅዱስን በብሉይ ኪዳንም በአዲስ ኪዳንም ስናጠና አባቶቻችን ትሑታን ነበሩ። አብርሃምን አስተውሉት። አበ ብዙኃን የተባለ አብርሃም፣ ቅዱስ ሥላሴን በቤቱ በእንግድነት የተቀበለ አብርሃም ራሱን ዝቅ አድርጎ እኔ አፈር አመድ ትቢያ ነኝ ያለው። አዲስ ኪዳን ላይ ስንመጣ ሐዋርያው ቅዱስ ጳውሎስ እኔ ጭንጋፍ ነኝ ያለው። ዳዊት ታላቁ ሰው ስሙ መማፀኛ ነው። የዳዊት ልጅ ማረን ብለው ኢየሱስ ክርስቶስን በዳዊት ስም ተማጽኖታል። ዳዊት ምንድን ነው ያለው? አንሰ ዕፄ ወአኮ ሰብእ አለ። እኔ ትል እንጂ ሰው አይደለሁ አለ። ቅዱሳኔ ልዩ ምልክታቸው ትሕትና ነው። እመቤታችንም ትሑት ናት። ስለ እመቤታችን ትሕትና ሊቃውንት ሲናገሩ ምን ይላሉ? በቤተ መቅደስ ውስጥ ሐርና ወርቅ እያስማማች እየፈተለች ደግሞ የኢሳይያስን መጽሐፍ እያነበበች ሳለ ኢሳይያስ ሰባት ቁጥር ዐሥራ አራት ላይ ደረሰች። ያ ቃል ምን የሚል ነው? እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች። ስሙን ማን ትለዋለች? አማኑኤል ትለዋለች። ልክ እዚህ ጋር ስትደርስ እመቤታችን እንደዚህ ብላ ተመኘች። ከዚች ድንግል ዘመን ደርሼ እግሯን አጥቤ ተላልኪያት፣ ምነው በረከት ባገኘው ብላ በልቧ ተመኘች። እኔ በሆንኩ ብላ ንፋራ አለች። ስለ ራሷ የተነገረችን ሚትቀው ነው። ትሕትናዋን ተመልከቱ። ወንጌላዊ ቅዱስ ሉቃስ የባሪያ አይቱን ትሕትና ተመልክቷል ያለው ይህንን ነው። ለራሷ የተነገረውን ለሌላ ሰጠች። ስለዚህ እመቤታችን ትሁት ናት።

ትቢተኞች በሰው ዘንድም አይወደዱ በእግዚአብሔር ዘንድም አይወደዱ። መጽሐፍ እግዚአብሔር ትቢተኞችን ይቃወማል ለትሑታን ግን ጸጋውን ይሰጣል ተብሎ ተጽፏል አንደኛ ጴጥሮስ ምዕራፍ አምስት ቁጥር አምስት ላይ ቃሉን አስተውል። እግዚአብሔር ትቢተኞችን ይቃወማል ለትሑታን ግን ጸጋውን ይሰጣል። ጸጋ ከፈለጋችሁ ትሑት ሁኑ።

በኤልሳቤጥም መንፈስ ቅዱስ ሞላባት የእመቤታችን ሰላምታ መንፈስ ቅዱስ ይሞላ በታላቅ ድምፅ ጩሀ ኤልሳቤጥ እንደዚህ አለች አንቺ ከሴቶች መካከል የተባረክሽ ነሽ የማህጸንሽ ፍሬ የተባረክነው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ኤልሳኔት ተናገረች። የጌታዬ እናት ወደ እኔ ትመጣዘን እንዴት ይሆንልኛል? አይደለም ጠርተናት ወገኖቼ፣ የውፋጠራት መታ ሰላምታ ስትሰጣት ኤልሳኔት የጌታዬ እናት ወደ እኔ ትመጣዘን እንዴት ይሆንልኛል አለች። ምን ማለት ነው? በልማድ ግርድ ወደ መሬቷ ነው እዜ እመኔት ወደ ገረዷ አትመጣም። እሷ የጌታ እናት ናት፣ የአምላክ እናት ናት፣ የመድኃኔ ዓለም እናት ናት። እኔ ነኝ ወደ እሷ መሄድ የነበረብኝ እንጂ እሷ ወደ እኔ አት መምጣት አይገባትም ብላ ራሷን ዝቅ አደረገች። ትዝ ይላችሁ ከነበረ መጥምቀ መለኮት ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስ ሊጠመቅ ወደ እሱ ሲመጣ እኔ በአንተ ልጠመቅ ይገባኛል እንጂ አንተ እኔ ልታጠምቅ አይገባህም ብሎ ነበረ። አሁን እናቱ ቅዱስ ኤልሳቤጥ ደግሞ ድንግል ማርያም ሰላምታ ስሰጣት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ምን ማለቷ ነው? እኔ ወደ አንቺ ልመጣ ይገባል እንጂ አንቺ ወደ እኔ መምጣት አይገባሽም ብላ ራሷን ዝቅ አደረገች። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ስምሱ በደስታ በማኅፀኔ ውስጥ ዘሏላለች። ከዛ ዝቅ ብላ ከጌጣ የተነገረላት ካል ይፈሰማል ያመነች ብጽ ትናትለች። ቅዱስ ኤልሳቤት ውነተኛ መንፈስ ቅዱስ ባደረባት ጊዜ ድንግል ማርያምንም አመሰገነቻት፣ ልጇ ኢየሱስ ክርስቶስንም አመሰገነች። የካህን ናት፣ ስለዚህ ምስጋና ታውቃለች። እመቤታችንን ብቻ አላመሰገነችም፣ ሕፃኑን አመሰገነች። ሕፃኑን ብቻ አላመሰገነችም፣ እናቱንም አመሰገነች። እውነተኛ መንፈስ ቅዱስ ያደረበት ሰው እንደ ቅድስት ኤልሳቤጥ ሕፃኑና እናቱን ያመሰግናል። ዝቅ ብሎ ምን ይላል? በአንድ መልአክ፣ በቅዱስ ገብርኤል፣ በአንዲት እናት፣ በቅድስት ኤልሳቤጥ ተመስግኚ። አላበቃም ስትል እመቤታችን ምናለች? እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛል አለች። እሷ ራሷ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል አለች። የላችሁ ትውልዱ ውስጥ ገምቶ ለመቆጠር ድንግል ማርያምን ማመስገን ያስፈልጋል። ምን አደረገች? ድንግል ማርያም ጌታ ጌታ የሚሉትን ወልዳን የሰጠችው ጡቶቿን አጥብታን ያሳደገችው በክንዶቿን ያቀፈችው በጀርባዋን ያዘለችው ወደ ግብፅ አብራን የተሰደደችው በማስተማር ወራት አብራ ነበረች። ለቤዛ ዓለም በመስቀል ላይ ሲሰቀል ከእግረ መስቀሉ ስር ነበረች። በአይነ ሕሊናችሁ ሳሉ፣ ልጇ በመስቀል ተሰቅሏል። እናት ከመስቀል ስር ያለች ከስር ውላ ታነባለች፣ ታለቅሳለች። ልጇ ተሰቅሎባት ምን አጠፋች? ድንግልማ ምንድን ነው ወንጀሏ? አንዳንዶች የሚጠሏት አፋቸውን የሚያላቅቁ በእሷ ላይ ምንድነው ኃጢአቷ? መጽሐፍ ቅዱስ ስታነቡ ምንም የተናገረችው ነገር የለም። ብትናገር አንድ ወይም ሁለት ነገር ብቻ የተናገረች የሚላችሁን አድርጉን፣ ያለች ሁሉን በልቧ ትጠብቀው ነበር የሚለው እመቤታችን ስም የምትል እናት ናት። በጽሞና የኖረች ሴት ናት። ምንም አልተናገረች። ሁለት ሶስት ነገር ነው መጽሐፍ ላይ የተናገረችው። መጽሐፉ ሚለው ሁሉን ነገር ድንግል ማርያም በልቧ ትጠብቀው ነበር ነው የሚለው መጽሐፍ ብዙዎች ያልታደሉ በጠላትነት ተነስተውባታል። ስናከብራት ስናመሰግናት የሚቃወሙ ሰዎች እኛ ኦርቶዶክሳውያን በእሷ ያገኘነውን ስለምናውቅ፣ በሷ የተደረገልን ስለምናውቅ እንጊዜ በምስጋና ከፍ ከፍ እናደርጋታለን፣ እናወዳታለን፣ እናወድሳታለን። አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ ማርያም ሆይ ስለዚህ እንወድሻለን ከፍ ከፍ እናደርግሻለን እውነተኛውን መብል ወልደሽልናል፣ እውነተኛውን መጠጥ ወልደሽልናል ብሎለተና። ሌላውን ነገር ተዉት። ድንግል ማርያምን ለማክበር ኢየሱስ ክርስቶስን በመውለዷ ብቻ መድኃኔ ዓለምን በመውለዷ ብቻ ክብር ይገባታል አይገባትም? ብዙ ምዕራፍና ቁጥር አትፈልጉ። ኦርቶዶክሳዊ የዓለምን መድኃኒት ዘጠኝ ወር ከአምስት ቀን በማህጸኗ ተሸክማ ለእኛ በመስጠቷ ብቻ ክብር ይገባታል። ስትጠየቁ ለምንድን ነው የምታከብሯት? እግዚአብሔር ስላከበራት እናከብራታል ማን ስላከበራት? ለምንድን ነው የምትወዷት? እግዚአብሔር አስቀድሞ ስለወደዳት እኛ ምን ወዳታል። እሱ ነው የተቀበላት። እሱ ነው የመረጣት። እሱ ነው ከፍ ከፍ ያደረጋት። ክርስትና ማለት እግዚአብሔር የወደደውን መውደድ ነው። ክርስትና ማለት እግዚአብሔር ያከበረውን ማክበር ነው። ምንድን ነው የሚለው ሐዋርያው ቅዱስ ጳውሎስ፣ ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን አለና፣ ክብር ለሚገባው ክብርን ስጡ አለ። እዛ አሮሜ 13 ቁጥር ሰባት ላይ የተመዘገበ እግዚአብሔር ቃል ድንግል ማርያምን እኛ ኦርቶዶክስ ኦርቶዶክሳውያን የምናከብርበት ምክንያት ምንድን ነው? ያው እንደሆነ እግዚአብሔር ስላከበራት እኛ እናከብራታለን አለ። ሰዎች የደረሱት ድርሰት አይደለም። ሰው የፈጠረው ትምህርት አይደለም። የማያሳፍር እምነት ይዛችሁ እንዳታፍሩ። ካፈሩ እነሱ ይፈሩ፣ እኛ እናፍርም። ያመንነውን ስለምናውቅ አናፍሩ ስለዚህኛ ያውላችሁ ማንንም ሰው በመሬታችን ላይ የፈለገ አፉን ቢያላቅቅ እንደፈለገ ቢናገር ፍቅሯን አይወስድብህም ፍቅሯን ምን አይልብህም አይወስድብህም ገና በእናታችን ማህፀን ሳለን ነው ማርያም የሚለውን ስም የሰማ ነው እውነት አሰት እውነት አሰት እውነት እውነት አንዲት ሴት ስትጸንስ ጎረቤት መጥቶ ምንድን ነው የሚላት የመጨረሻ ቃል አቤት ማርያም ምን ትበልሽ? ትቅረብሽ። የጸነሰች ሴት ጎረቤት መጥቶ ማርያም ትቅረብሽ። ያቺ የጸነሰች ሴት በሰላም ስትገላገል ጎረቤት ምንድን ነው የሚለው? እንኳን ማርያም ጠይቆ ከአራስ ቤት ሲወጣ ምን ብሎ ነው የሚወጣው? ማርያም ነሽ። ያ የተወለደ ሕፃን አልጋ ላይ ሲጫወት ማን እያጫወቶች ይባላል? ማርያም ሌላ ያድርገውና ሌባና ፖሊስ ስንጫወት ማምለጫ መንገድ ስናጣ የምን መንገድ ስቶ ነው? ሰማይ ላይ አረንጓዴ፣ ቢጫ፣ ቀይ ቀስተ ደመና ስናይ የማን መቀነቱ? ሴቶቹ ሴቶቻችን ላይ እንደው ጥቁር ጠባሳ ነገር ሲታይ ማን ሳመችሽ ይባላል። የሆነ የሚያስደነግጥ ነገር ስንሰማ የማንን ብቅል እየፈጨው ነው ብሎ ይባላል ብላ ሁሉ ነገራችን ከድንግል ማርያም ጋር የተገናኘ ነው። ማንም ሰው መጥቶ የመቤታችንን ፍቅር ሊወስድብን አይችልም። እንደውም ክፉ ጎረቤት ቃር ያስገዛል። እነሱ በጠሏት ቁጥር ማይገባ ነገር በተናገሩ ቁጥር እኛ ፍቅራችን ይጨምራል፣ ምስጋናችን ይጨምራል፣ ውዳሴያችን ይጨምራል፣ ክምራችን ይጨምራል። በድንግል ማርያምሽላ አሁንም ጣይሟል ባንደበታችን ፍቅሯን በልባችን ትሳሉ ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለአባ ጊዮርጊስ፣ ለመላይ ሰው የተለመነች ድንግል ማርያም ወላዲት አምላክ ለሁላችንም ትለምን።